ደግሞ ቪዋር አፕሮች ነው የምንሰራው ቪዋር መሳሪያ ኤርፖርት አጠገብ የሚተከል መሳሪያ ነው ዘቪዋር አፕሮች ቻርት ለምሳሌ ከአንድ ቦታ ወደ አንድ ቦታ ስትሄዱ እንደዚ አይነት ትናለ እንደዚ አይነት ቻርቶች አሉ ቻርቶቹ እንግዲህ የተለያየ ኤርፖርት ውስጥ አገባብ ምናምን የሚነግሯቸው ለማንኛውም ይህንን አናነብም የሆነ ቦታ ስትደርሱ የሆነ ቦታ ልትተወርዱ አፕሮች ቻርት ናቸው። የአካባቢውን ቴራን ዳገታማ ተራራ ነገሮችን እንዳትጋጩ የሚጠብቋችሁ ነው። ያው ጨለማ እና ዳመና ነው እንደነገርኳችሁ። ስለዚህ በነዚህ ቻርት መሰረት ስትሪክት ነው የምትሄዱት ማለት ነው። እስቲ ፍላይዚስ ሊስን ብለን ከሮድማቸዱ ጋር ትምህርቱን ብንማረውስ። ይህን ለመስራት ቻርት ያስፈልጋል እያለ ነው። እዚጋ ቻርቱ ይሄ ነው። ቻርቱ መቶ ስልሳ ማገባቡ ከቻርት ቴብሌ ላይ ቪኦ አር የሚባለው አካባቢ መሳሪያ ያለበት ላይ በ360 ዲግሪ ልደርሱ ትችላላችሁ ሲያገለግል ለዚች ስፔሲፊክ ኤርፖርት እዚህ ጋር ስደርሱ በ340 ሄዳችሁ በ295 ታጥፋችሁ በ160 መታችሁ ነው። እዚህ መልሳችሁ ኤርፖርት አጠገብ ስለሆነ የምታርፉት። ሚስድ አፕሮች ደግሞ ካላረፋችሁ እንዴት አርጋችሁ በራችሁ እንደገና እንደምትሞክሩም ያሳያል። ባለፈው ስለዚህ ቻርት ትንሽ አውርቻለሁ። ኤርፖርት አይደንቲፋየሩ ይሄ ነው። ኤቲአይስ አውቶማቲክ ተርሚናል ኢንፎርሜሽን ሲስተም በ128.65 ታገኛላችሁ። የተለያየ እንትኖች ፋይናል አፕሮቹ የ160 ነው። እዚህ 160 ያሳያል። ቪዋር የፒን ፊልድ 110.6 ነው። ኤርፖርት ኤሌቬሽኑ 606 ነው። ዲሲሽን ሃይት ሪፈር ሚኒመም ይላል እ የመሳሰሉት በግራውንድ ግራውንድ ትራፊክ 121.8 ነው። ኢስት ኦኬ። እዚህ ጋር ያለ የመሳሰሉት እንግዲህ አንድ የገኘው ታያችሁ። ይሄ ቻርት ነው የሚያስፈልገኝ ፕሪንት የተደረገ ቪዋር አፕሮች ብዬ እዚህ ከስንት ዓመት በፊት መሰላችሁ ያለው አልነግራችሁም። ዓመት ምርቱን በጣም ብዙ ዓመት በፊት ነው። በዚህ ነው የምንሰራው። ሰራው እሺ፣ እዚህ ጋር ይቀመጥልኝ። ይሄ ማለት እዚህ ምታዩት ነው። አሁን ነው ወደ ትምህርቱ መሄድ እንችላለን ማለት ነው። እስቲ ቪው አሮ በኋላ ጋይስ፣ ከቪው አሮ በኋላ በ340 እስከ 2000 ጫማ መውረድ እንችላለን። ከዛ በ160 ነው የምንመልሰው 10 ናውቲካል ማይል ድረስ ማለት ነው። ከዛ 160 እሺ፣ በጨለማ በዳመና ብያችኋለሁ። ዳመና ነው ያው፣ ምንም ይታይ ነገር የለም ጋይስ

ወደ ቀይ መንዘሩ ማለት ነው፣ ስንነቃነቅ ማለት ነው። መነቃነቅ ሲጀምር 340 የቪኦሩ ማለት ነው። እቺ ምልክት መነቃነቅ ትጀምራለች ስንጠጋት እስቲ። ዲስታንስ ሜዠሪንግ ኢኩፕመንቱ እዚጋ ራሱ ያው አንድ ማይል እያለ ነው። እስቲ እንየው

ከ2000 ይሄ ማለት በዚህ ካርታ ላይ በዚህ ካርታ ላይ ይሄ ማለት በዚህ ካርታ ላይ ወደ ሌፍት አለ የታጠፍነው ከዚህ አካባቢ መጣን፣ እንደዚህ መጣን፣ እንደዚህ አይነት ነገር አመጣጥ መጣን ወደ ቪዋሩ ከዛ እዚ ቪዋሩ መጀመሪያውኑ 340 ሞልተን ነበረ ሲመንቀሳቀስ ሲጀምር ወደዚህ ታጠፍኩኝ። ስለታጠፍኩኝ 340 ከዚህ ጀምሬ በ340 እዚህ ድረስ 2000 ጫማ ወርዳለሁ ማለት ነው። ከዛ እዚህ ድረስ ማለት ነው። ከዛ እነዚህ ተርን ሰርች ስመለስ ነው ወደ 160 መገባው ማለት ነው። ከዚህ በኋላ ማለት ነው ኦኬ

ሲስቲኤሚ ከዚህ ርቀን ስንሄድ በዲስታንስ ሜዠሪንግ ኩመንት እዚህ ደርሰናል። አሁን 295 አጥፈናል፣ ለአንድ ሚኒት እንደዚህ፣ ከዛ እንደዚህ ዞረን 115 ለአንድ ሚኒት እንሄዳለን ማለት ነው። ከዛ ዞረን እንመልሳለን ለማረፍ ማለት ነው። እንደምታዩት ውጭውን ምንም በቃ የሚታይ ነገር የለም። ይኸውላችሁ፣ ምንም አይርፖርቱ ምኑም አይታይም። የሚገርም እንትን ነው፣ ቆንጆ ትምህርት ነው ይሄ። እሺ፣ አሁን ለአንድ ሚኒት ሰዓቷን እዚች ጋር ክሊክ አረግና ሴሌክት ላይ 00 አረጋትና እዚህ ጋር ሰዓቷን አስጀምራታለሁ ማለት ነው። ያው እዚህ ጋር ኮንትሮል የ00 አሁን አስጀምረዋለሁ ወደ ስፒድ ኦኬ ጋር

ከፍ አድርገዋለሁ፣ እንጂ ከ2000 ከ2000 መታች አለ አንወርዱም። እሺ፣ የሚገጨን ነገር ሊኖር ይችላል ማለት ነው። ተራራ ምናምን። እሺ፣ አንድ ሚኒት ሄድኩኝ። ናይስ። አንድ ሚኒት ሞል ወደ ቀኝ፣ በቻርቱ መሰረት፣ በዚህ ቻርት መሰረት በዚህ ቻርት መሰረት ፕሮሲጀርትን 295 ከዛ 115 ከዛ 160 ዞረን ስንመለስ፣ እናወራለን እንዴት እንደምናርፍ ቦታው ደርሰናል ማለት ነው። ቻርቱን እንግዲህ ሪዲንግ በዳመና ጨለማ፣ ቪዋር ምናምን እየሰራን ነው። ሀይስ ሌቨል ትምህርት ላይ እየደረስን ነው። እሺ 5 ወደ ቀኝ፣ ነዳጁ ቀንስ፣ ከ2000 እንዳትወርድ

ዋን ሚኒት በሁለተኛው ሚኒት ዜሮ ዜሮ ባላደረገው እሺ፣ ዞር ያለሁም አያችሁ አሁን እዚ ጋ ኦቢኤስ ጋ ናቭ ዋን እዚ ጋ መጣና 160 ማድረግ አለብኝ። 300 ምክንያቱም ይሄ ነው። ቪኦአር የሚባለው ኢንዲኬት የሚያደረገን ወደ ግራ ወደ ቀኝ ያሳየ የምንሄድበት እና አሁን መቶ ስልሳ ወደዚህ ጠመዝዋለው ማለት ነው። በዚች ኖ ባላት እዚጋ ያው መቶ ስልሳ ሶስት አርባ የነበረውን ሰላሳ ዘጠና ምናምን ይው እንደዚ ዞሩ ተሽከረክሩታላችሁ እንደዚህ ዘጠና መቶ ሀያ አለ እዛ ጋር መቶ ሀምሳ አለ ያው ከመቶ ሀምሳ እንደዚህ መቶ ስልሳ ረኩት ማለት ነው ስፒድ ኢንክሬዝሽን ከዛ ወደ ኦቢኤስ ዋን እኮ 160 አላርኳት መንደ ያ 160 እሺ፣ ወደዚህ 160 ይሄው እያረኩት መሰለኝ አሁን እዚህ ጋር ስለሆንኩ ከዚህ በኋላ ለአንድ ሚኒት በዚህ በመቶ አስራ አምስት ሄድና

አሁን አንድ ሺህ 60 ድረስ ነው ከዚህ በኋላ የምንወርደው። ካልታየን ሚስድ አፕሮች እናደርጋለን ማለት ነው። ቻርት እናመጣለን። በዚህኛው በመቶ 60 እየተመለስን ነው ወደ ኤርፖርት ማለት ነው። ካልታየን ደግሞ የሚስድ አፕሮች ኤርፖርቱ እዚጋ ካልታየን ሚስድ አፕሮች ቻርት እዚጋ ዲቴይል ተጽፈዋል። ሚስድ አፕሮች እንዴት ነው የሚደረገው? ክላይም ራይት ተርን እያደረግ ወደ ሁለት ሺህ ክላይም ታረጋ፣ ለአውት ባውንድ ቪያ ፔን ፊልድ ቪኦር፣ አሁን ያለንበት ማለት ነው። ራይት ሁለት ሰባ አምስት ዜን ተርን ራይት ዳይሬክት ፔን ቪኦር ኤንድ ሆልድ። ስለ ሆልዲንግም እንማራለን። ፓርክ ማድረግ ነው በአየር ላይ አንድ ቦታ እየተሽከረከሩ። እሺ፣ ግን እናርፋለን ብዬ አስባለሁ። እሺ፣ ደሰንድ እያደረኩ ነው ጊዜ አሁን የምከተለው ማን ነው ብትሉኝ፣ እችን መሳሪያ ነው የምከተለው ማለት ነው። ወደ ግራ ወደ ቀኝ ካለችብኝ አብሬ ይከተላለው። እሺ እስከ 160 ድረስ ወዳለው ነዳጁን ቀንሸዋለሁ። ወደ 90 ወደ ቀኝ ትንሽ ስትሄድብኝ አሁን ትንሽ ወደ ቀኝ ትንሽ ቀና መለስ አደረኳት። 1060 በቃ 1200 ላይነን ከዚህ 1060 በታች ካላየን በስተቀር አንወርድ ተብሏል ኤርፖርቱ 600 የኤርፖርት ኤሌቬሽን እዚህ ቻርት ላይ የሚታየው 606 ነው ኤሌቬሽኑ እሺ ከ1000 በታች መውረድ አይቻልም በደንብ ሰጠሁት። እሺ በደንብ ትጨምርልኝ፣ አሁን ለማየት ነው። ደሰን መልሽ ወደ ቀኝ። አያችሁ ትንሽ ወደ ቀኝ እየመራች ነው፣ ምልክቷ ወደ ቀኝ አሷን መቶት ነው አቅጣጫዋን። እንደሱ ልከተል፣ አሪፍ ነው። እስኪ አሁን ይታያ ያታይ፣ ኤርፖርት ጨለማ ነው፣ ጨለማ ነው። እስኪ ሮድማች አይደው ካየህ፣ ወደ ቀኝ አያት፣ ፋር ሌፍት እያለኝ ነው። ምልክቷም የዚች ቪኦአር አይቻለሁ እያለ ነው። ዋን ኦክሎክ ዋን ኦክሎክ በሰዓት አቆጣጠር እንደ ዋን ኦክሎክ አቅጣጫ በቀሲ ይታያል። ዋን ኦክሎክ ኦኬ ልክ ሰዓት ዋን ኦክሎክ እንደሚያመለክተው ማለት ነው። ስ በቀይ በቆደቀ ይመስለኛል ግን አልቲቱዴን እንዴት ትዝ አደረኩ፣ ማለት ቶክሎክ ማለት ምንድን ነው? ያ በዚህኛው እስኪ ነገር ግልጽ እንዲሆንልኝ። ኦኬ፣ በቀኝ በኩል አዎ፣ በቀኝ በኩል ነው ቶክሎክ። አይገርምም? ልክ ሰዓት፣ ሁለት ሰዓት እንደሚለው ግን

ይሄ ነው ማለት ነው ኦኬ ዲሰንድ ማድረግ ይቻላል ፍላፕ ግን ብናደርግበት አይሻልም እንዴ ከዚህ ከመልስ ቃል አያችሁት ይሄና በጣም አስገራሚ ትምህርት ነው አለ። በደመና በጨለማ ቪዋ ይህን ትምህርት እንዳግመዋለን። በጣም እኔም ራሴ በጣም በጣም ነው። እስ ከአስክሲ ነው ታሪፍ ነው። ዋው ዋው! እኔ ከዛ ፈተና በላይ ይሄን አስደስተኝ። ዋው እዳ ዜሮ ከዛ ፓርኪንግ ባክ ስሎ ኦኬ፣ ቲቸር ቲቸር አስደስተኛል እ የሚጨሰው ዝናብ ስለሆነ ነው። አጋጣሚ አዲስ አበባ እየዘነበ ነው። ትምህርት ላይ የነበራችሁ በሆኑ አመዚንግ ትምህርት እንዳገኛችሁ ምንም አልጠራጠርም። በጣም በጣም አሪፍ የተባለ ትምህርት ነው። በጨለማ በዳመና ቦታችን ፈልገን ያገኝንበት ቻርት ያነብብንበት ትናው ፍላይት አናሊስስ እንደምታዩት ይላችሁ እዚህ ጋ ፍላይት አናሊሲስ እንዴት ነበር የሚለውን ያሳያል። በጣም አሪፍ ነው። በዚህ አቅጣጫ ኤስት መጣን። በዘጠና ዲግሪ ነው የመጣ ነው። ማንጋን የመጣ ነው። ምንም የማናውቀው ኤርፖርት አካባቢ ያለ ቪዮአር የሚባል መሳሪያ ጋ ነው የመጣ ነው። እሱ ጋር ስንደርስ ከሱ በኋላ ስላለው ጉዳይ ይሄ ቻርት ነው የሚነግራችሁ ማለት ነው። ከዛ በ340 ዲግሪ እየሄድን ወደ ኤርፖርቱ ጋር አይደለም፣ ኤርፖርቱን አልፈን እንወጣለን። ከዛ ሴክስ ሚሲ ድረስ ፕሮሲጀር ተርን 295 ከዛ 115 ይህን ሁሉ ካደረግ በኋላ 160 ላይ ኦቤሳችንን የኤርፖርት ላይ ያለችው እንደገና፣ አሁን ቪዋሩ ሴት አደረግን ለመመለስ እሱ ጊዜ ካደረግ በኋላ ወደ ሱ ተመዘዝን። ከዚህ ጀምሮ እስከ ኤርፖርት ኤሌቬሽን 606 ቢሆንም እዚህ ጋር ደግሞ እንደሚታየው ሚኒመም እንግዲህ ምንድን ነው መሰላችሁ፣ በዘጠና ስፒድ ስትመጡ 160 ነው ሚኒመም ዲሲሽን አልቲቲዩድ ማለት ነው። ይሄ ኤቢሲ ተብሎ ተከፋፍሏል። እንደዛ አድርገን የሚስድ አፕሮች አላስፈለገንም አገኘነው ማለት ነው። ወርደን ከአንድ ሺ ስልሳ ስናይ ሚኒመም ስንደርስ አንድ ሺ ስልሳ ኤርፖርትን ስላየ ነው፣ አረፍን። ይሄ ነው በጥቁር ጥቁሩ ነው ኤርፖርት። እዚ ኤርፖርት ስድስት መቶ ስድስት በጣም አስገራሚ የሆነ ሀይ ሌቭል ትምህርት ነው ይሄ። ይህን ይቻለ እንግዲህ ኦልሞስት ፓይለት ይሆናል ማለት ነው። ታንኪዩ። በጣም ነው የተደሰትኩት። ከብዙ ዓመት በኋላ ነው የደገምኩት። ነገም እንደግመዋለን። ይህ ነገር በጣም ቆንጆ ነው። ታንኪዩ አብራችሁ ስለቆያችሁ።